በአማራ ክልል ያለውን የሰላም እጦት በማስወገድ በኩል የሴቶች ሚና ከፍተኛ መሆኑን የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ያስገነዘቡ። አፈ ጉባኤዋ ይህንን ያሉት የአማራ ክልል ህብረተሰብ ጤና ኢንስቲትዩት የዓለም አቀፉ የሴቶች ቀንን ባከበረበት መርሃ ግብር ላይ ነው። የዝባለም ጌታ ነ የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዓለም አቀፍ የሴቶች ቀንን አክብሯል። ሴቶች ራሳቸውን ከፍ እንዲያደርጉና የተሻለ ቦታ ላይ እንዲቀመጡ በማድረግ በኩል ተቋሙ የተለያዩ ስራዎችን እየሰራ እንደሚገኝ በተቋሙ ውስጥ በኃላፊነት ቦታ ላይ ሆነው የሚሰሩ ሴቶች ተናግረዋል። ከቲም ሊድ አንስቶ እስከ ፊት አመራር እንደ ዳይሬክቶሬትነት እንድንመጣ ሴቶች በተሻለ መንገድ በዲዩኬዝ ሴቶች ማብቃት ወደፊት እንዲመጡ ማበረታታት ስራቸውን አፕሬት ማድረግ የተለያዩ የአቅም ግንባታ ስልጠናዎች ይሰጣሉ። እሱን መሰረት አድርገው ደግሞ አቅም ያላቸው ሰዎች ወደፊት እንዲወጡ ያው በቡድን መሪነት በዳይሬክቶሬት ዳይሬክተርን አድርጎ በመሾም ያው እያበረታታና እየሰራ ነው። ነው እድሎችን በመጠቀምና ራሳችንን በማብቃት የተሻለ ቦታ ላይ ለመድረስ ጥረት ማድረግ አለብን ያሉት ሰራተኞቹ፣ የችሎታና የአቅም ማነስ የለብንም ብሎ ማመን ያስፈልጋል ነው ያሉት። ስራን ቆጥሮ ከተሰጠ ያን ስራ ቆጥሮ ከማስከበር አንጻር ሴቶች ላይ ምንም አይነት የችሎታ የአቅም ማነስ የሆናል ብዬ ላስብም። ያንን መጀመሪያ ሴቶች አክሴፕት ማድረግ ያስፈልጋል። በመጀመሪያ የተሰጠንን እድል በደንብ መጠቀም ያስፈልጋል። ከዛ በላይ ግን እድሉ እንዳለው ነው። እኛ አቅማችንን ደግሞ በትምህርት ቤት የምናገኘው እውቀት አለ። በስራ አጋጣሚ ከሰዎች ከስራ ልምድ ከተለያዩ የምናገኛቸውን ልምዱን ዕውቀትን እየቀመርንና እያሰፋን በራሳችን ወደፊት ለመምጣት መጣር፣ ሌሎች ደግሞ እንደ በመንግስት የሚመጡ መመሪያዎች ወይም ድጋፎችን እሱንም ደግሞ አጋጣሚውን በመጠቀም ራስንም በመብቃት ወደፊት መምጣትና መስራት ያስፈልጋል። በሁሉም መስኮች ሴቶች አምሳ በመቶና ከዛ በላይ የሆነ ተሳትፎ ከሌላቸው ዓለም በእያንዳንዱ ዘርፍ ለውጥ አታሳይም ያሉት ደግሞ የአማራ ክልል ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ ናቸው። የሴቶችን ተሳትፎ በከፍተኛ ሁኔታ አሳድጎ ቢያንስ ከ50 ፐርሰንት እና ከዛ በላይ ብቻ ከ50 ፐርሰንት በላይ ካለዛ ግን 50 ፐርሰንት ማድረግ እስካልቻለ ድረስ ዓለም በየትኛውም መስክ በየትኛውም ስራ በሳይንስ፣ በኢኖቬሽን፣ በልማት፣ በኢኮኖሚው እና በአጠቃላይ ደግሞ ዋና መሰረት የሆነው ለሰው ልጅ እኔ እችላለሁ የሚለው ጥንካሬ ከራሳቸው ከሴቶቹ መምጣት አለበት ያሉት የአማራ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ፣ በተለይም አሁን የአማራ ክልል ካለበት የሰላም ችግር እንዲላቀቅ የሴቶች ተሳትፎ ወሳኝ ድርሻ አለው ነው ያሉት። ሴቶች በተለይ በክልላችን የሰላም ሁኔታ ላይ ግንባር ቀደም ተሟጋችን ግንባር ስለሰላምን መስበክ የሚገባው እኛ ነን። እኛ ነን ስንል በምክንያት ማለት ነው። ለሰላም የሕግ የበላይነት በላላበት ሁኔታ ውስጥ ግንባር ቀደም ተጎጂዎች ህፃናት፣ ሴቶች እና ልዩ ትኩረት የሚያስፈልጋቸው የህብረተሰብ ክፍሎች ናቸው። እነዚህ ደግሞ ልዩ ትኩረት የሚያስፈልጋቸው የህብረተሰብ ክፍሎች የሚሆኑ ህፃናትን ትልቅ ቁርኝት ያላቸው ከእናትነት ጋር የሴቶችን ተጠቃሚነት ለማረጋገጥ እየተሰሩ ያሉ ስራዎች በሴቶች ህይወት ላይ ለውጥ እያመጣ መሆኑን የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ተናግረዋል። የሴቶችን መብትና ደህንነት ለማስጠበቅ እንዲሁም ሁለንተናዊ ተሳታፊና ተጠቃሚነታቸውን ለማረጋገጥ በሚወጡ የህግ ማዕቀፎች በትክክል ተጠቃሚ እንዲሆኑ፣ መደረጉ፣ የሀብትና የንብረት የመሬት ባለቤት ማረጋገጥ፣ የቁጠባ ባህላቸውን ማሳደግ ማዳበር የተሻሻሉ ቴክኖሎጂ ተጠቃሚ መሆን አጠቃላይ የሴቶችን የኢኮኖሚ የማህበራዊና የፖለቲካዊ ተሳትፎ መሻሻል በሌሎች የሚከናወኑ መደበኛ ተግባራት እንደተጠበቁ ሆኖ ዓለም አቀፍ የሴቶች ቀን ማርች 8 ትርጉም ባለው መልኩ በተለያዩ ዝግጅቶች በንቅናቄ መከበሩ እንደ ክልል ካስገኛቸው ለውጦች ለአብነት የሚጠቀሱ ናቸው።